ደመቀ አደይን አሳልፎ ሰጣት። ፍቅር በገንዘብ ስለገዛችው። ደመቀ አደይናት የኢላን ሀብል ሀክ አድርገ ስረቅና ከዛም ሽጬ ህይወቴን ልለውጥበት ብላይ ነው የሰረኩህና የዘረፍኩ እንደዛም ያደረግኩ ይቅርታ አድርግልኝ ብሎ ለኢላም ለሁሉም ነገራቸው። ያሳዝናል ፍቅር ደመቀን በገንዘብ ስለገዛችሁና ደመቀ ደግሞ ፍቅርን ስለሚያፈቅራት ገንዘቡንም ፍቅሩንም መቀበል ስለፈለገ፣ ፍቅር የፈለግከውን ገንዘብ እሰጥሃለሁ፣ አይዞህ፣ እኔን ብቻ ነጣ አውጣኝ፣ እሷን ላለመጉዳት እሷ ሌባ ናት እንዳትባል ፈልጌ ነው አለችው። ከዛ እሱም እሺ በማለት እኔ ከገንዘብ እንጂ ከሌላው ምን አለኝ በማለት አደይን አሳልፎ ሰጣት። ባሮኮትና ደብ ደግሞ በአደይ በጣም ተናደዱ። ከሷ ጎን ሆና እየተከራከረች የነበረችው ሊሊ ናት። ሊሊንም አንቺም እሷም ሌባናችሁ ተመካክራችሁ ነበር ይህን ያደረጋችሁት በማለት ኢላም አደይንም ሊሊንም እስከ መጨረሻው ጠልቷቸው በጣም ተናዶ ለፖሊስ ጠርቶ ቤቴንም እየገቡ ሲዘርፉ ይኑረዋል በማለት ሁለቱንም አስያዛቸው። በጣም ያሳዝናል። ሊሊና አደይ ግን እውነታውን ይዘው እስር ቤት ገቡ። በእርግጥ የአደይ ዝምታ በጣም ያናድደኛል። እኔ ለራሴ የሰው ልጅ እየተጎዳ የሚችለውን ያክል መፍጨር ጨር ሲኖርበት አጉል ደግነትንና ጅልነትን ስላበዛች ማንም ይጫወትባታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ፣ በጣም በሚከብድ ሁኔታ አደይ እስር ቤት ገብታለች ማለት ነው። እንግዲህ የእሷ አባት ለደመቀ የክርስትና አባቱ ማለት ለሷ ደግሞ ወንድሟ ማለት ነበር ግን ገንዘብ የማያደርገው ነገር የለም። ፍቅር አሳልፋ ሰጠች። ፍቅር ገንዘብ የፈለግከውን ከፍልሃለሁ ስላለችው እኔን ነጻ አድርገኝ። በዛ ላይ ደግሞ ደመቀን ዋሽተዋለች። ምን አለችው መሰላችሁ? ፍቅር እኔ አደይ ሌባ እንዳትባል ብዬ ነው ይህ ሁሉም አደርገው አለችው። አደይን የማይጎዳ ነገር ይሁን እንጂ ማንኛውንም ነገር አደርጋለሁ አለ። እኔ ደግሞ የምትፈልገውን ገንዘብ እከፍላለሁ፣ እሷንም እኔንም ነጣ ለማውጣት ስል ነው የምደክመው አለችው። በቀለ ይህንን አመናት። አደይ ምስኪን እና ሊሊም እንዲሁ ሁለታቸውም የዋሆች፣ ግን ደግሞ እውነቱ ከነሱ ጋር ነው። እንግዲህ የሀብል መጀመሪያ ላይ የተገኘው እሊሊ ላይ ነበር። ሊሊና አደይ እየተማከሩ ኢላ ቤት ፍቅርና እንደውም ደግሞ ሊዲያ ሂደው አልጋ ሳይቀር ልብሱ ሳይቀር መሬት ዘግዝከው ሀብሉን እየፈለጉ ነበረ። እናም ሀብሉ ግን እሊሊ እጅ ስለሆነ ሊያገኙት አልቻሉም። እናም በኋላ ላይ ኢላ ቤቱን ከፍቶ ሲገባ እኔ ነኝ ያለ ሌባ ቤቱን ይበረቅሰዋል። ምን እያደረጋችሁ ነው? ሲላቸውም ከቤት ይወጡልኝ እናንተ ሌቦች ሲላቸውም ሊዳያና ፍቅር ደንግጠው ፈጠው ቀሩ። የፍቅር ተንኮል ስለማያርቅ ፍቅር ምን አለች መሰላችሁ? እንዴ አንተ እንዲ እርክ በቃ እንፈልግ ብለን ነው ሀብልህን አለችው። ግን አላመናትም። በጣም ጮኸባቸው እና አስወጣቸው። ነገር ግን መጨረሻ ላይ ፈቀረን ንቅ አድርጎ ይዞ በጥፊ መቱ። ከዛሬ ጀምሬ እዝህ እንዳይሽ አላይም በማለት ተአዋረዳት። ሁለቱም ወጥተው እየሄዱ እያለ ብቃ ኢላ ተናዷል። ይቺ ሌባ ሀብሉን ይዛ ነው የምትዞረው አይደለ? አሳያት አለሁ። ለምለም የምትባል አለች። እሺ አሁን ምን ማድረግ ነው ያለብን? ኢላ በጣም ተናዷል የእውነት አለች። እኔ የሱ መናደድ አለመናደድ ጉዳይ አይደለም ሀብሉን ማገኘት ነው የምፈልገው አለች ፍቅር። እናም እቤት ሰተት ብለው ሄዱ። ነገር ግን ያ ሀብል ከሊሊ እጅ ተገኘ። ሊሊና አደይ እያወሩ ነበረ። እናም ሀብሉን እንዴት እንዳገኘችው ሀብሉ አንቺ እጅ ላይ መቆየቱ ጥሩ አይደለም። እንደምንም ብለሽ ለኢላ አሳምናች ስጪው አለቻት። እሺ እንደምንም ብዬ አሳምኜ ሰጠዋለሁ እያለች እያለ ዳዊት መጣ። ሊሊ ደንግጣ ሀብሉ ከእጇ አመለጠ። ከዛም በእግሯ አርግጥ አደረገችው። ምንድን ነው እያወራችሁ ያላችሁት? አለ ምንም አለችው። ከዛ እስኪ ግርሽናንሹ አለና የሌሌን እግር አስነሳት። ሀብሉ አለ። ይሄ በሀብል ከየት አገኛችሁት? አለ። ይኸውልህ ደብ አለች፣ አንተ እንደምታስበው አይደለም። ይሽ እናም ሀብሉን እንዴለ ኢላ መስጠት እንዳለባት እያማከረች ነበረ፣ አለች አደይ ማለት አላት። ይኸውልህ ያን ጊዜ ሀብሉን እኔ አላቅም። ስለ ሀብሉ ምንም ማውቀው ነገር የለም እናም ያንን ሀብል ሊሊ ናት የያዘችው። በእርግጥ እስከ ዛሬ ይዛ መክረማ በጣም ስህተት ሊሆን ይችላል ሀለች አደይ። ማለት አልገባኝም፣ ግልጽ አልሆነልኝም ሀለ ዳዊት። ከዛም ሊሊ ቀጠለች፣ ይኸውልክ ሀብሉን በእጄ የያዝኩት አደይ ነጻ ለማውጣት ነው። ሀብሉ እኔም እሷም እጅ እናንተ እንደምታስቡት አደይ ሌባ አይደለም። ጃኬቱን ሳታይ ስትመጣ ጃኬቱ የፍቅር ነው። ጃኬቱ ውስጥ ነው ያገኘሁት፣ አለች ሊሊ። ይህን እየተባባሉ እያለ ዳዊት በጣም ግራ ተጋባ። ግልጽ አልሆነልኝም አለና ቁጭ አለ። እንግዲህ በዛ አጋጣሚ ፍቅርም መጣች። ሲቀጥል ደግሞ ባርኮትም እንደዛው። እናም አንቺ ሌባ፣ አለች ፍቅር ሀብሉን የታባሽ ነው ያረግሽው? ብላ ሊሊን አነቀቻት። ሊሊ ደግሞ ስርዓትሽን ያዣንች ተንኮለኛ አለች። ከዛም አደይ ደንግጣ አጸጥ አለች። በዛን ሰዓት ምንድን ነው የተፈጠረው? ሲጫጫሁ ባርኮት መጣ። ከዛም ቀጠልና ደግሞ በሚያሳዝን ሁኔታ የሀብል ተደበቀ እናም ተናዶ ስለነበረ ባርኮት አንቺ ፍቅር አላት። ምንድን ነው ይቺ ልጅ? ሌባ ናት። ሀብሉን የሰረቁት እሷና ሊሊ ናቸው፣ ሌላ ማንም አይደለም አለች። በፍጹም ልጆቹ ላይ እንደዚህ እያረግሽ ሌላ ችግር እንዳትፈጥሪ ሲላትም እሷና አይናችሁን፣ አይናችሁም ግለጡ ከአደይ ውጭ ማንም ሌባ የለም አለች። እንግዲህ ባርኮት በሚገርም ሁኔታ አይገርምም፣ በጣም ተናደደ እና ፍቅርን መታት፣ ወታ ሄደች። አሁን ምንም ሳትደብቅኝ እንዴት ነግሬ ነው የምፈልገው አለ። ከዛም አደይ ጸጥ አለች። ሌሌ እውነቱን ተናገረች። እልክ ይሄ ሴራ የፍቅር ነው። አደይ ምንም የምታውቀው ነገር የለም። ሀብሉን ያለመስጠት ላን ኢላን ምን ያክል እንደምወደው ታውቃለች ለሀብሉም ያለውን አመለካከት ከአንተ በላይ እኔን የሚያቀኝ የለም፣ ግን ደግሞ አለች። ኢላ ግን በጣም ስለተናደደ ሀብሉ አንቺ ያሾ አደይስ ተሆነሽ እንዴት አንቺ ይዘሽ ዝም ትያለሽ? በማለት በጣም ልቧን ሰብሯት ተናግሯት ነበር። ተናዶ ቤት ሄደው፣ ሊድያ እዚ ቤት ያላችሁ ሁላችሁም ታስጠሉኛላችሁ ብላ ተከትላ ሄዳ ነበር። ግን ባርኮት እንደዛ ቆሞ ባለ ሰዓት ሀብልህን አይደል የምትፈልገው? አለና ዳዊት ዳዊት ለኢላ ሰጠው። ምን እንደተገኘ ሲልም ሁለቱ ናቸው ሌቦቹ፣ ይኸውልህ ሁለቱ ሊሊና አደይ ናቸው። እኔ ድሮም ብያቸው ነበር፣ ሁላቸውም አይናቸውን አትገልጡም አለች ፍቅር። በጣም ተንጣጣች። ከዛም በጣም አሳዝናለሁ፣ ታሳዝኛለች። ልሊ ካንቺ ይሄን አልጠብቅም ለካ እኔን በጣም እንዴት ልታገኙ ቻልሽ አለ ኢላ እንደ አንተ እንደምታስበው አይደለም አለች ሊሊ ግን ኢላ ተናዶ ቤቱ ሀብሉን ይዞ ሄደ ከዛ በኋላ ሌላኛው ጦርነት ቀጠለ አሁን እውነቱን ሊሊ ፍርቅጥ አድርጋ ተናገረች ይህ ሁሉ የፍቅር ሴራ ነው አደይ ሌባ ለማስባል ሊዲያ እና ሷ የሰሩት ነገር ነው እናም አደይ ደግሞ ባለማወቅ ጃኬቱን ለእኔ ሰጠች። ያ ጃኬት ደግሞ ይሄን ሁሉ መዘዝ ይዞ መጣ። እናም በእጅ ያዝኩት ነፃ እንድትወጣ ስለፈለግኩ ነው እንጂ እኔም ሆንኩ አደይም ስለ ሀብሉ የምናውቀው የለም ብላ እውነቱን ተናገረች። ከዛም በጣም ያሳዝናል፣ አንቺ ተረጋጊ ብሎ ባርኮት ሄደና ፍቅርን አነቃት። ከዛም በሚገርም ሁኔታ አሁንም ሸምጥጣ አርጋ ካደይ እኔ እናንተን ለማጣላት ነው አደይ ስራ አለችው። አንቺ እገልሻለሁ ከዚህ በኋላ አደይ ላይ ምንም አይነት ነገር ብታረጊ ብሎ ዝቶባት ሄደ። እናም አደይ ደግሞ ደረጃ ላይ ወጥታ ደም እንባ ታለቅሳለች። ከዛም ደም እንባ ስታለቅስ ባርኮ ታገኛት። አደይ እያለቀሽ ነው አላት። እኔ ከዚህ በኋላ ፍቅር ጋር መኖር አልችልም እየተፈጠረ ያለውን ነገር በሙሉ እያየ ነው ባርኮቴ፣ አለችው አሁን ከዚህ በኋላ እኔ ፍቅርን በአይን ቁራኛ አከታተላታለሁ፣ ልኳን እንድትይዝ አደርጋታለሁ፣ ስርዓቷን አስይዛታለሁ፣ እመኝ፣ ምንም አይፈጠርም አላት፣ ለመናት እና እሺ። አሁን ኢላ ደግሞ ሊሊ ጋ ሊሊ ሄደች ኢላ ጋ ሊዲያ ሊሊ ኢላን አቅፋ ተሽኮረመማለች። ሊሊ በሩን ከፍታ ስትገባ እዛ ናቸው። ከዛ ምልሰር መጣሽ? አላት ኢላ ግን፣ እውነቱን ልንገር ውጭሌ፣ ከቤቴ ማንን ምንም ማናገር አልፈልግም አላት። እሺ፣ ግን ላንተና ላዴ ብዬ እንዳደረግኩት ይገባሃል አንድ ቀን ብላ ጥላ ሄዴ። ከዚህ ምን ትመስላለች እቺ እስስት አለቻት። ሊዲያ ከዛም እሷም ወጣችና ሄደች። ተመልሳ አደይና ባርኮት እያወሩ እያለ ሊሊዛ ስትመጣ አንቺ ደግሞ ተሄት መጣች? ምን ከምንው ተመለሽ ሲልም ሊዲያ አባረረችኝ አለችው። ለምን ሌባሷ ናት ብላ አለ አለችው። በቃ አንቺ ተረጋጊ፣ እኔ ኢላን አውርቼ ለጊዜው ነው እንጂ እመለሳለሁ ሃላት እናም አደይና ሊል እየተወያዩ ቆዩ። እዛ ሲሄድ ሊዲያን ውጭሊ ብሎ አባረራት። ኢላ ከዛም ለኢላ ሁሉን ነገር አስረዳት አስረዳው ባርኮት እቤት መጥተው አንቺ ሌባ እያሉ ሲመናቆሉ፣ ከዛም ዳዊት እህቱን ተቆጣት። ለአባቴ እናገራለሁኝ አደይን አታረገውም አታረገውም አለች። አደይን ወይ ተንበርክከሽ ጥፋትሽን አምነሽ ጥፋተኛ ነይ ብለሽ ይቅርታ ካልጠየቅሻት አባቴ ጋር ደውላለሁ፣ ወይ ደግሞ ትጠይቂያታለች ሲላት ይቅርታ ጠይቃለሁ ብላ ሳሎን ሄደች። አደይ ይቅርታ አለች። አደይንም ጠርቷት ነበር ዳዊት አ እንደዚህ ይቅርታ እንድትጠይቂያት አልፈልግም አለ። ከዛም እንዴ የፈለግከውን አድርግ እንጂ ከዚህ በላይ አላደርግም አለች። ከዛም እሺ አለና ስልኩን ቢያወጣም ሊዳ ያረግጣው ሄደች። ከዛም አደይ የማትፈልገውን ነገር እንድታደርጋት አታስገድዳት አለች። እየመጡ እያለ ፍቅር እንግዲህ ባር ፍቅር ደመቀን ሂዳ በገንዘብ እንትን እንዲልላት ነፃ እንዳወጣት ፈለገች። ሳመችውም ስለሚወዳ ስለ ሳመችው ተደሰተ። አሁን ኪንጎ ደግሞ አደይም ላይ መጥፎ ነገር ብታደርጊ አንተም ሆንክ እሷም እገላችኋለሁ ብሎ ዝቶባቸው ሄደ። አይገርም ባርኮት ኢላን ቤት ይዞት መጣ። ሊሊ ስታዩ ተመቀመጫዋ ተነሳች። ባርኮት ልሊ ኢላ ተባባሉ። ከዚያም ይቅርታ እኔ እንዴት ብዬ አይነሽን እንደማይ አለ እንደዛ እየተባባሉ እያለ ፍቅር ደመቀን ይዛው መጣች። ፍቅር ምን ልታረግ ይዘሹ መጣሽ? ምን እያረግሽ ነው አላት ባርኮት። ከዛም ስለ ሀብሉ እውነትን ደመቀ ይነግራቸዋል አለች። ከዛም አዎ እውነቱን ደመቀጋ አለ አለች አደይ። አደይ እንዳሰበችውና እንደጠበቀችው አደለም። ልሊ ይህን ሰው ይዘሽው ምን ልሰር ይዘሹ መጣሽ ፍቅር? አለች ልሊ ከዛም ጸጥ ብሎ መመልከት ጀመረ። እና አሁን ፍቅር ነጻ የሚዋጣት መስሏት ደስ አላት። እንግዲህ ገንዘብ ስለተከፈለውና ፍቅርን ስለሚያፈቅር ደመቀ በአደይ ላይ አደይ ነው ሌባይቱ እንድሰርቅ የገፋፋች በማለት ሁለቱን ሊሊንም አድርጎ አሳልፎ ሰጣቸው። በዚህ የተናደደው ኢላ ሁለታቸውንም አደይና ሊሊን እስር ቤት ከተታቸው። በጣም ያሳዝናል። አንዳንድ ጊዜ ዝምታ ትልቅ ችግር ይፈጥራል። ቻናሉን ሳብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።